በአስር ቀናት ብቻ በአማራ ክልል ሰላሳ አንድ ሹፌሮችና ረዳቶች ታግተዋል። ከፍለው የወጡ ገና ያልወጡም አሉ። ጣና የከባድ መኪና አሽከርካሪዎች ማህበር፣ ሰላምን በተመለከተ ምርጫችንን ሊያደናቅፍ የሚችል የገጠመን ችግር የለም። ምክር ቤቱ የግንቦት ሀያ ከብሔራዊ በዓልነት ቢሰረዝም በትግራይ ስራ ተዘግቶ ተከብሯል። የኢትዮጵያ ንግድ ባንክ አልተዘረፍኩም፣ ግን የዝርፊያ ሙከራ ተደርጎብኝ አክሽፌያለሁ አለ። እነዚህንና ሌሎችም ታደምጣላችሁ። በአስር ቀናት ብቻ በአማራ ክልል 31 ሹፌሮችና ረዳቶች ታግተዋል። ከፍለው የወጡና ገና ያልወጡ አሉ። ጣና የከባድ መኪና አሽከርካሪዎች ማህበር በጨለማ ማሽከርከር በመቆሙ የግድያ ጥቃቱ ቀንሷል። እገታው ግን በጣም ተጧጡፏል። በአማራ ክልል በ10 ቀናት ውስጥ ብቻ 31 ሹፌሮችና ረዳቶቻቸው መታገታቸውን፣ ገንዘብ ከፍለው የወጡም ያልወጡም ታጋቾች እንዳሉ ጣና የከባድ መኪና አሽከርካሪዎች ማህበር ገለጸ። የሹፌሮች ግድያና አፈና መበራከቱን ተከትሎ 24 ሰዓት ሲሰሩ የነበሩ አሽከርካሪዎች የስራ ሰዓታቸውን በቀን ለ10 ሰዓት ብቻ እንዳደረጉ ቢሆንም እገታው አሁንም አለመቆሙን ማህበሩ ገልጿል። ማህበሩ በአስር ቀናት ብቻ በአማራ ክልል ሰላሳ አንድ ሹፌሮችና ረዳቶች ታግተዋል ብሎ ለጉዳዩ ትኩረት እንዲሰጥ በአጽንኦት አሳስቧል። ገንዘብ ከፍለው የሚወጡ አሉ፣ ነገር ግን ማስፈራሪያ ስለሚደርስባቸው ከወጡ በኋላ የገጠማቸውን የመናገር ድፍረት አይኖራቸውም። ምክንያቱም ተመልሰው በዚያው መንገድ ነው የሚያሽከረክሩት በማለት የድርጊቱን አስቸጋሪነት ገልጿል። ማህበሩ ከፍለው ከተለቀቁ በኋላ ቢናገሩ ማንም ድጋሚ ጥቃት እንዳይደርስባቸው አያስጥላቸውም። ማንስ ምን ያደርግላቸዋል? የህግ ከለላ የላቸውም፣ ሲል አክሏል። በምዕራብ ጎጃም ዞን ቢኮሎና ዱርቤቴ መካከል ባለ ቦታ ግንቦት 17 2017 ዓ ም አራት ሹፌሮችና አራት ረዳቶች መታገታቸውን ገልጾ፣ በየቦታው ያለው ነገር ከባድ ነው፣ ከቀን ቀን እየከፋ እገታ ባልተለመደባቸው ቦታዎች ሁሉ እየተስፋፋ ነው ብሏል። በደብረ ብርሃን መንገድ ለሚ አካባቢ፣ በእንጂባራ ቻግኒ በቅርቡ እገታ መፈጸሙን ጠቅሶ ደቡብ ጎንደር ከጋይንት እስከ ወረታ መገንጠያ ከባድ መንገድ ሆኗል፣ ለየት ባለ መልኩ እገታ ይፈጸምበታል ነው ያለው። ነዳጅ ነው በእጀባ የሚጓዙ አሽከርካሪዎችም ጥይት እየተተኮሰባቸው ነዳጁ እየፈሰሰ እንደሆነ፣ አሁን ግድያ ትንሽ የቆመው አሽከርካሪዎች ችግር ወዳለበት ቦታና በምሽት ከመሄድ ስለታቀቡ መሆኑን አስረድቷል። ማህበሩ በጨለማ ማሽከርከር ቆሟል። ድሮ 24 ሰዓት ይነዳባቸው የነበሩ መንገዶች አሁን ሙሉ ለሙሉ ቆሟል። በቀን ለ10 ሰዓት ነው የሚነዳው። በዚህ ሳቢያ የግድያ ጥቃቱ ቀንሷል። እገታው ግን በጣም ተጧጥፏል ሲል ተናግሯል። ሰላምን በተመለከተ ምርጫችንን ሊያደናቅፍ የሚችል የገጠመን ችግር የለም። ምክር ቤቱ የኢትዮጵያ እስልምና ጉዳዮች ምክር ቤት የ2017 ዓ ም ለሚካሄደው ሀገር አቀፍ የመጅሊስ ምርጫ የግንዛቤ ማስጨበጫ ፕሮግራም ከአዲስ አበባና ከክልሉ የመጡ በርካታ የምርጫ አስፈጻሚዎች በተገኙበት ትላንት በሚሊኒየም አዳራሽ አካሂዷል። ምክር ቤቱ በቀደሙት ሙስሊም አባቶች የትግል ፍሬ ዛሬ በተገኘ ዲሞክራሲ ለረጅም ዓመት ሲንከባለል የነበረው የሙስሊሙን ጥያቄ የጠንካራ ተቋም መኖር ተረጋግጦ በአዋጅ ቁጥር 12.07 ለጸደቀው ተቋም የሚመቹ ሊመሩ የሚገቡ አመራሮች ለመምረጥ ይፋዊ የሆነ የምርጫ ሂደት ተጀምሯል ሲል ገልጿል። የምክር ቤቱ የምርጫ አስፈጻሚ ቦርድ ሰብሳቢ አቶ አብዱላዚዝ ኢብራሂም ለሀገር አቀፍ ምርጫው የምርጫ ማንዋል እንደተዘጋጀ ምርጫውንም ለማካሄድ ኢትዮጵያ በአራት ክላስተር በማከፋፈል ወደ ስራ መግባቱን የተደራጁ አስመራጮች ወደ ክልል እንደሚሰሩ ከቀናት በኋላ የምርጫ ምዝገባ በማካሄድ የቅድመ ምርጫ ሂደቱ እንደሚጀመር አስረድተዋል። እያንዳንዱ የሚመርጠዋል አካል ከመስጅድ ተወካይ ይመርጣል። የወረዳ ምክር ቤት የሚያቋቁም ይሆናል። ከዚያም የዞኑን፣ የክልሉን ከዚያም የፌዴራል ምርጫ ጠቅላላ ጉባኤ ከተመረጠ በኋላ በእስልምና ሁሉም በየእርከኑ ይመራል ተብሏል። ምርጫውን ለማካሄድ የጸጥታ ችግር ባለባቸው ክልሎች ያጋጠመ እንቅፋት ካለ እንቅፋት እንዳይገጥምም ምን ቅድመ ዝግጅት እንደተደረገ የሚመለከት ጥያቄ ቀርቦ ሰብሳቢው፣ እስካሁን ድረስ በየትኛው ምርጫ በተደረገበት ቦታ የገጠመን የጸጥታ ችግር የለም፣ ለዚህ የኢትዮጵያን ሕዝብ ለማመስገን እንፈልጋለን። ሰላምን በተመለከተ ምርጫችንን ሊያደናቅፍ የሚችል የገጠመን ችግር የለም ብለዋል። የግንቦት 20 ከብሔራዊ በዓልነት ቢሰረዝም በትግራይ ስራ ተዘግቶ ተከብሯል። ከወራት በፊት በጸደቀው የህዝብ በዓላትና የበዓላት አከባበርን ለመወሰን በወጣው አዋጅ በልምድ ሲከበር የቆየው ግንቦት ሀያ ብሔራዊ በዓልነቱ ቀርቷል። በመሆኑም በዚህ ሰዓት የሚዘጋ መንግስታዊና መንግስታዊ ያልሆነ ተቋም የሚዘጋ ስራ የለም። ቢሆንም በትግራይ ክልል ዛሬ ግንቦት 20 2017 ዓ.ም ትምህርት ቤቶችን ጨምሮ መላው የመንግስት መስሪያ ቤቶች ዝግ ሆነው ውለዋል። በከተማው አስተዳደርና ከአስራ አምስት በላይ መንግስታዊ ቢሮዎች በሚገኙበት የጋራ ህንፃ እንዲሁም በአንዳንድ የግልና የመንግስት መስሪያ ቤቶች ባደረገው ምልከታ ሙሉ በሙሉ ዝግ ሆነው አግኝቷቸዋል። የመንግስትና የግል ባንኮች፣ ሌሎች ደግሞ መዘጋት የማይችሉ አገልግሎት ሰጪ ተቋማት ሰራተኞቻቸው በስራ ገበታ ላይ እንደሚገኙ ተናግሯል። የኢትዮጵያ ንግድ ባንክ አልተዘረፍኩም፣ ግን የዝርፊያ ሙከራ ተደርጎብኝ አክሽፍ ያለው አለ። በማህበራዊ ሚዲያ ላይ በኢትዮጵያ ንግድ ባንክ ውስጥ በነበረ 7.7 ቢሊየን ብር መዘረፉን ወይም ከባንኩ ወደ ግለሰቦች አካውንት መዞሩን ዘራፊዎቹ እንዳልተያዙ፣ በዚህ ላይ የተሳተፉ አካላት እያንዳንዳቸው 50 ሚሊዮን ብር እንደደረሳቸውና ባንኩም ጉዳዩን አደባብሶ እንዳለፈው የሚገልጽ መረጃ እየተሰራጨ ነው። ባንኩ ግን ይህ ፍጹም ውሸት ነው፣ ምንም የተዘረፈ ገንዘብ የለም ብሏል። ከባንካችን ምንም የተዘረፈ ገንዘብ የለም ያለው ንግድ ባንክ ይልቁንም ከፍተኛ ገንዘብ ለመዝረፍ የተደረገ ሙከራ ሲል ገልጾታል። ባንኩ የመዘረፍ ሙከራው በተደረገ በጥቂት ደቂቃዎች ውስጥ ቁጥጥር ስርዓቱ አጠራጣሪ ግብይት መፈፀሙን ደርሶበት ምንም አይነት ገንዘብ ወጪ ሳያደርግ ሙከራውን ወዲያውኑ እንዳከሸፈው አሳውቋል። ሙከራው በጥቂት ያልተገባ ጥቅም ለማግኘት ባሰቡ ተጠርጣሪዎች የተፈጸመ እንጂ የባንካችን ሲስተም ተላልፎ የተፈጸመ ጥቃት አይደለም ብሏል። ባንኩ የገንዘብ ዝርፊያ ሙከራው ከከሸፈ በኋላ ጉዳዩን ለሚመለከተው የህግ አካል በማሳወቅ ተጠርጣሪዎቹ በፖሊስ ቁጥጥር ስር እንዲውሉ ተደርጎ የምርመራ ስራ እየተከናወነ ይገኛል ሲል ገልጿል። ውድ ቤተሰቦቻችን አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ በማድረግ ቤተሰብ ሁኑን።